ጤና ይስጥልን ወደ ሰዓት የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ነዋይ መር ነኝ። በ10000 ሜትር ኢትዮጵያ የመጀመሪያውን የወርቅ ሜዳሊያ በሪዮ ኦሎምፒክ አግኝታለች። ይህን ተከትሎም የኢፌዴሪ ጠቅላይ ሚኒስተር የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አፈ ጉባኤዎች እንዲሁም የዘጠኙ ክልሎችና ከተማ አስተዳደሮች በተገኘ ውጤት እንኳን ደስ ያላችሁ ብሏል ለህዝቡ። በቅድሚያም የኦሎምፒክ ዜናዎች እናስቀድማለን። አብራችሁን ቆዩ።

ኢትዮጵያ በሪዮ ኦሎምፒክ የመጀመሪያውን የወርቅ ሜዳሊያ አግኝታለች። ባለድል የሆነችው አልማዝ አያና ከማሸነፍን ባለፈ የዓለምን ሪከርድ ማሻሻል ችላለች። በአራት ኦሎምፒኮች ሜዳሊያ ማግኘት የቻለችው ጥሩነሽ ዲባባ ለኢትዮጵያ ነሐስ ማስመዝገብ እንችላለች። እንዲህ ሲ አህመድ ተጨማሪ ዘገባ አለው።

ይህን ቀን ለመመለስ 23 ዓመታት አስፈልጓል። በ10000 ሜትር ርቀት ቻይና ቻይናዊቷ ዋንግ ዢንዣ በ1993 የስቱትጋርት የዓለም አትሌቲክስ ሻምፒዮና በርቀቱ ባሸነፈችበት ወቅት 29 ደቂቃ 31.78 ሰከንድ በመግባት ነበር የዓለም ክብረ ወሰን የጨበጠችው። ዛሬ ከ23 ዓመታት በኋላ አልማዝ አያና የርቀቱን የዓለምም የኦሎምፒክም ክብረ ወሰን በማሻሻል ጨምራ አሸንፋለች። በ1988ቱ የሴኦል ኦሎምፒክ የሴቶች 10ሺ ሜትር የኦሎምፒክ አካል ከሆነ ጀምሮ በተካሄዱት ስምንት የ10ሺ ሜትር የፍጻሜ ውድድሮች ይህ አምስተኛው ድል ነው ለኢትዮጵያ። ደራርቱ ቱሉ፣ ጥሩነሽ ዲባባ፣ አሁን ደግሞ አዲሷ ባለ ታሪክ አልማዝ አያና። አልማዝና የዓለም አቀፍ ውድድሮች የድል ትስስር በ2013ቱ የሞስኮ የዓለም አትሌቲክስ ሻምፒዮና ይጀምራል። በዛ ሻምፒዮና አልማዝ በአምስት ሺ ሜትር የብር ሜዳሊያ አሸንፋ ነበር ነበር። በ2014 ሞሮኮ ማራካሽ የአፍሪካ ሻምፒዮና እንዲሁም በ2015 ቤጂንግ የዓለም አትሌቲክ ሻምፒዮና ያስመዘገበቻቸው ድሎች ለዛሬው ቀን የድል መዳረሻዎቿ ነበሩ። በኦሎምፒክ 10ሺ ሜትር የሴቶች ውድድር የኢትዮጵያውያን እንስቶች ያልተቋረጠ የድል ጉዞ ዛሬም ቀጥሏል። ፈጣን በነበሩት ዙሮች አብዛኞቹን እየመራች እስከ መጨረሻው ዘልቃለች። ከጊዜ በኋላ ደግሞ ጥያቄው ታሸንፋለች ሳይሆን የኦሎምፒክ አሊያም የዓለም ክብረ ወሰንን ታሻሽላለች ሆይ ወደሚል ተቀየረ። ይህም ሆነ። ለ23 ዓመታት በትልቁ ውድድር ኦሎምፒክ፣ በዓለም አትሌቲክስ ሻምፒዮና፣ በጎልደን ሊግ፣ በዳይመንድ ሊግ እንዲሁም በሌሎች ዓለም አቀፍ የአትሌቲክስ መድረኮች ያልተደፈረው ክብረ ወሰን ዛሬ በአልማዛያን አማካኝነት በኢትዮጵያውያን እጅ እንዲገባ ሆነ። ያ ብቻ አይደለም። ከ8 ዓመታት በፊት በቤጂንግ ኦሎምፒክ በጥሩነሽ ዲባባ ተይዞ የነበረው 29 ደቂቃ 54 ነጥብ 6 ስድስት ሰከንድ የኦሎምፒክ ክብረ ወሰንም እንዲሁ ተሻሽሏል። በ2015 የቤጂንጉ የዓለም አትሌቲክስ ሻምፒዮና የርቀቱ ባለድልና ዛሬም ትልቅ ግምት ከተሰጣቸው መካከል አንዷ የነበረችው ኬንያዊቷ ቪቪያን ችሮይት ረዥሞቹን ዙሮች ከአልማዝ አያና ግድ እንደተከተለች ሁለተኛ ሆና ጨርሳለች። የጥሩነሽ ዲባባ የስኬት መንገድ አሁንም የተቋጨ አይመስልም። በአራት ተከታታይ ኦሎምፒኮች ሜዳሊያ ለማግኘት የቻለችበትን ውጤት ዛሬ አስመዝግባለች። አቴንስ፣ ቤጂንግ፣ ለንደን አሁን ደግሞ ሪዮ በደቡብ አሜሪካ የመጀመሪያ ኦሎምፒክ የአትሌቲክስ ውድድር የመጀመሪያ ቀን ለኢትዮጵያ ይህንን ይዞ መጥቷል። የተለመደ ድል አድራጊነት፣ የማይናወጥ ቁርጠኝነት፣ የሀገርን ሰንደቅ ዓላማ ከፍ አድርጎ ማውለብለብ፣ ለሀገርና ለወገን ኩራት መሆን ይህ ነው ዛሬ የሆነው አንዱ እውነት በረዥም ርቀት አስር ሺ ሜትር ሴቶች ውድድር የኢትዮጵያውያን የበላይነት አሁንም ቀጥሏል። የፍጻሜ ውድድር በቀጥታ ሲተላለፍ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተከታተሉት የአልማዝ አያና ቤተሰብ በጋራ ሆነው በተከታተሉት ሪፖርተራችን ታክላይ ኮራ አስተያየታቸውን እና ደስታቸውን ብዙ ማናገር ያቅተኛል። በጣም ደስ ብሎኛል። እናንተንም እናመሰግናለን፣ እዚህ ድረስ መጣችሁ። የእሷን ክብር ስላሳያችሁ፣ ለሁሉም ሕዝብ ስላሳያችሁ እናመሰግናለን። ሁሉንም ደግሞ የሚደግፏትን የሚከታተሏትን ደግሞ እግዚአብሔር ይመስገን። እናመሰግናለን፣ እንኳን ደስ አላችሁ ለማለት ፈልጋለሁ። ማመም ዋው ነው አልማዝ ስራ በልብ ነው የምትል ልጅ ናት። ከሁሉም በላይ ያላት ቁርጠኝነቷ ለዚህ ስራ ያላት ተናሳሽነቷ በጣም ወደር የለውም። እና ብዙ የምትናገር ልጅ አለም መታየት የምትፈልግ ብዙ ማውራት የምትፈልግ ልጅ አደለችም፣ ግን በተግባር በጣም ማሳየት የምትፈልግ ልጅ ናት። እና ይህም ተሳክቶላታል ብዬ ነው የማስበው። የአልማዝ ድል ለሁላችን ለእኛ ብቻ ሳይሆን ለኢትዮጵያ ሕዝብ ሁሉ ነው እና በጣም ብዙ ተጨንቄ ነበረ። እግዚአብሔር ለዚህ ስላበቃት በጣም ደስ ብሎኛል። መሪ ኦሎምፒክ በ10 ሜትር አልማዝ አያና ሪከርድ በመስበር ያስመዘገበችው ውጤት አስደናቂ መሆኑን ያለ መገናኛ ብዙሃን ከወዲሁ በስፋት ያወሩት ነው። ቢቢሲ በሰበር ዜና እንዳስነበበው ኢትዮጵያዊቱ አልማዝ አያና በ10 ሜትር የዓለም ሪከርድ ሰባብራ የወርቅ ሜዳሊያውን አጠለቀ ሲል ገልጸዋታል። ሮይተርስ ደግሞ አልማዝ አያና የ10 ሜትር የዓለም ሪከርድ አፈራርሳ የመጀመሪያ ኦሎምፒክ ወርቅ ሜዳሊያ አጠለቀችው ማለት ነው የዘገበው። ሲኤንኤን በበኩሉ በስፖርት ድረ ገጹ ላይ ሰበር ዜና በሚል ባወጣው መረጃ በሴቶች 10ሺ ሜትር ኢትዮጵያዊቷ አልማዝ አያና ተወዳዳሪዎቿን እንዳልነበሩ ማድረግ የወርቅ መዳሊያውን አሸነፈች የሚል ዘገባ ይዞ ወጥቷል።

ከዚህ ውድድር በተጨማሪ በነገራችን ላይ የማጣሪያ ውድድሮች ዛሬ ተካሄደው ነበር። የወንዶች ስምንት መቶ ሜትር ማጣሪያ ሲካሄድ ብቸኛው የኢትዮጵያ ተወካይ መሀመድ አማን በማጣሪያው ሁለተኛ ወጥቶ ወደ ቀጣዩ ዙር ማለፍ ችሏል። መሐመድ ውድድሩን 1 ደቂቃ 48 ነጥብ 33 ሰከንድ የጨረሰ ሲሆን አንደኛውን የገባው ፈረንሳዩ ቦሴ ፔረር የገባበት ሰዓት 1 ደቂቃ 48 ነጥብ 12 ሰከንድ ነው። በአጠቃላይ የ800 ሜትርና የዓለም የኦሎምፒክ ባለሪከርድ ኬንያዊ ዴቪድ ዱሻን ጨምሮ 24 አትሌቶች ወደ ቀጣዩ ዙር ማለፍ ችለዋል።

በሌላ የማጣሪያ ውድድር በ50 ሜትር ነጻ ቀዘፋ ኢትዮጵያን የወክለችው ራሄል ፍሳ በማጣሪያው በምድቡ አራተኛ ሆና መጨረስ ችላለች። 16 ተወዳዳሪዎች ብቻ ለግማሽ ተመልካቾቻችን የማጣሪያና ሌሎች የፍጻሜ ውድድሮችን ጨምሮ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ከሌሊቱ 8 ሰዓት ከ30 ጀምሮ ውድድሮቹ ወደ እናንተ እንደሚያደርስ ከወዲሁ ለመግለጽ እንወዳለን። የመከታተል አልቻላችሁ ደግሞ ከጠዋቱ 12 ሰዓት እስከ 2 ሰዓት ባለው የስፖርት ፕሮግራማችን የምናነሳቸውናል። ለሰዓቱ የነበሩ ስፖርት ዜናዎች እነዚህ ናቸው። ጤና ይስጥልን።